ቴዎ እየሱስ ዋቤትኮስ ክ ሱም መሰከትለ ሌእዘም ክኮስ አት ክዎደኖን አመዕእትሌ ገታት ቶዮ አይመንችም እየሱስ አድግኮስ አመዕኑለ እት ዎደረን አመዕና ሱም መሰከሩለ ገታኮይ መንምሶዉ ከዝ እውነት ውጭ ሌላ አይነት ስብከት ብሰብክ በመጽሐፍ ቅዱስ ኡኔት ልከረል እንድንድንበት ዘንድ የተሰጠን አንድ ስም ብቻ ነው። እሱም የናዝሬቱ ኢየሱስ ይባላል። እውነት እኔ ነኝ ብሏል። ከዚህ እውነት ውጪ ሐሰት ነው። መንገድ እኔ ነኝ ብሏልና ከዚህ መንገድ ውጪ ሐሰት ነው። እኔ ሕይወት ነኝ ብሏል። ከዚህ እውነት ውጪ ሌላ ሞት ነው። እውነት ኢየሱስ ነው። መንገድ ኢየሱስ ነው። ይወቱ ኢየሱስ ነው። ይህ መንገድ የት የሚያደርስ መንገድ ነው? መንገዱ ሰውን ከምድር ዘላለም ከእግዚአብሔር ጋር የሚያኖር መንገድ ነው። ማንም ሰው የዘላለምን ህይወት ከፈለገ በዚህ መንገድ ውስጥ መግባት አለበት። መጽሐፍ ቅዱስ ክዴተ ይወቆኪ ሁሊ ሁለማከብሉዊ ሁንድም መተያም ይጎኮ ለችን ቆሮምም ይጎኮ አመጥም ጎድም ሂጎኮ ስልጣንም ሀብትም ሂጎኮ ሁሉም ይመንም መተያም ሂጎኮ አንድ ደግሞ አንቻ ንችለም በጥስ ምቄን ዋሮም ወይ ስለዚህ አይመንችም የሱስ ካሁንደን ዋሩክ

በዚህ ምድር ላይ አቅም ያጣው እኛ አቅም እንድናገኝ ነው። በዚህ ምድር ላይ የሰውን ሞት የተቀበለው ሰዎች እንዳይሞቱ ነው። ስለዚህ በሚያታልል ዓለም፣ በሚሸውድ ዓለም፣ በሚያጭበረብር ዓለም ውስጥ ቆይታችሁ የሚዘልቅ እየመሰለ እየተጎዳችሁ ያላችሁ ሰዎች በጌታ ፍቅር እንጠራችኋለን። ኢየሱስ የፍቅር አምላክ ነው። ኑ ወደዚህ። ኢየሱስ የፍቅር አምላክ ነው። ኑ ወደዚህ። ኢየሱስ ያድናል ይታተግማል። መጽሐፍ ቅዱስ ሲናገር እነዚህ ይላል እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአል፣ ይላል መጽሐፍ ቅዱስ። ኢየሱስም እንደዚህ አለ እኔ እውነት፣ እኔ ሕይወት እኔ መንገድ ነኝ ያለው። ስለዚህ አሁን የምንነግራችሁ ነገር ስለ መንገድ ነው፣ ስለ እውነት ነው፣ ስለ ሕይወት ነው። ስለዚህ ይሄ ሕይወትና ይሄ እውነት ይሄ መንገድ፣ ብዙ ሰው በድን ነው ሬሳ ነው ሕይወት የለውም። ሰው ያለ ኢየሱስ እውነቱን ማወቅ አይችልም። ስለዚህ በውሸትና በጨለማ ይኖራል። ወዳጆች ሆይ ጻድቅ ነገር ሊነግራችሁ ወጣለሁ። ይሄ ነገር ምናት ነው ግን ሕይወት እንዳለ ከሞት በኋላ ግን ሕይወት እንዳለ ሊነግራችሁ ወጣለሁ። ያንን ሕይወት ምን አንደኛ ኢየሱስን ከተቀበለን ለሰላም በደስታ ይኖራልን ካንተ ለዘላለም በስቃይ እንኖራለን። ስለዚህ ዋጋ ተከፍሎላችኋል፣ ለዘላለም እንዲኖሩ እንድትኖሩ ለዘላለም እንድናጨች ከኢየሱስ ውጪ ሌላ እውነት ከኢየሱስ ውጪ ሌላ ህይወት የለም። ከኢየሱስ ውጪ ሌላ መንገድ የለም። አንድ መንገድ አለ፣ እሱም ኢየሱስ። አንድ ህይወት አለ፣ እሱም ኢየሱስ። አንድ ህይወት አለ፣ እሱም ኢየሱስ። የመዳን ቀን ነው ለእናንተ ይሄ ቀን የመዳን ቀን ነው። የዘላለምን ሕይወት የምትወርስበት ቀን ነው። ከዚህ ቀን ሌላ ቀን ነገ ነው። ነገ እንደምትኖርና እንደማትኖር አታውቁም። ስለዚህ ዛሬ ያንተ ቀን ነው። መዳን ትችላለህ ዛሬ እንትላለህ። ነገ ያንተ አይደለም። መቼ እንድምት እንደምትሞት አታውቅም። ከሞት በኋላ ለዛ ከዘላለም ስቃይ ማረፍ ምትፈልግ ከሆነ አሁን የምነግረው እውለት ተቀበል። ዛሬ ኢየሱስ ክርስቶስ ያድንሃል። ዛሬ ኢየሱስ ይወጣሃል። ዛሬም ኢየሱስ እቺ ዘርግቶ ጣብቆልሃል። ዛሬ እንዴ ትናንትና እንደ እናንተም ሲያንሰማ እንደዚህ ጆሮአችን ከድናን ነበረ፣ አንሰማም ነበረ። ነገር ግን ይሄ እውነት ሲገባን እንደዚህ ለእናንተ የምናወራላቸው ሰዎች ሆነናል። ዛሬ ለእናንተ የምንነግረው ይሄ እውነት ኢየሱስ ነው። ስለ አንተ የተከፈለ ዋጋ ስለ አንተ ዋጋ ተከፍሏል። በተከፈለ ዋጋ ለዘላለም መኖር ትችላላችሁ። ኢየሱስ ትናንትናም ዛሬም እስከ ዘላለም ያው ነው። ኢየሱስ ይመጣል ሊወስደን ይመጣል። ኢየሱስ ይመጣው ሊፈርድ ነው። እባካችሁ አሁን በዚህ ሰዓት እኛ የምናውቸው ትላንት እንደ እናንተም ይሄ ስብከት አይገባንም ነበር፣ ሞኝነት ይመስለን ነበር። ኢየሱስ ያድናል ሲባል እንም ይመስለን ነበር። እውነቷ ሲገለጥ ግን ኢየሱስ አብ ልጁን ሰጥቶ ዓለምን የለም ሌላም መንገድ ምናልባት ዋጋ የሚያስከፍል ሊሆን ይችላል ምድር ላይ ያለ መንገድ ሊከዳ ይችላል። የኢየሱስ መንገድ ግን ሰላለማዊ ነው። እዚህ ሰላለማዎችን የምንሞታለን። ከሞት በኋላ ግን ዋስትናችን ምንድነው? ሰው በምድር ላይ በሕይወት እያለ ዋስትናው ገንዘብ ሊሆን ይችላል፣ ገንዘብ ሊሆን ይችላል። አስረግጬ ግን የሚነግረው እሱ ለጥቂት ነው። የሰላለም ሕይወት እውነተኛ ዋስትና በጋ ይሁን ክረምት ቢሆን፣ በአጋጣሚ ይሁን በሁም በየትኛውም ሁኔታ ውስጥ

ይችላል። የሚመካ በእግዚአብሔር ይመካ። እንደምን እንደ እግዚአብሔር ቃል ዛሬ የመዳን ቀን ክርስቶስ ብቻ ነው። በክርስቶስ ያመነ የዘላለም ይወጣል። በልጁ ያመነ የዘላለም ይወጣል። ስለዚህ ዛሬ